እኔ ምን መሰለህ ጥያቄ እኔ አሁን የምኖረው ትዳር ውስጥ ነው ገባ ግን ባሌ ክርስቲያን ነው እኔ ሙስሊም ነኝ እና ልጆችም አሉኝ ግን ቤተክርስቲያን አልሄድም ማለት ልጆቼንም ያውሱ ከሚከፋው ብዬ ነው እንደዚህ ይጠመቁሽ ልጅ ተጠምቀዋል ልጆች ግን እኔ አላምንበትም ገባ እኔ ያን የመጣሁበትን ስለሆነ ማቀው ግን ይሄኛውንም አልያዝኩትም ከዛኛውም አልሆንኩም እና ምን ትለኛለህ ነው እንግዲህ እዚህ ዓለም ላይ ስንፈጠር ጊዜ ፈጣሪ የፈጠረብን አላማ አለ ዝም ብሎ በከንቱ አይደለም የፈጠረው ከሞት በኋላ የምንሄደበትን ቦታ አለ አላህ ለምን እንደይፈጠረ ዛሬ ምን እንደመጣ ያደረገን ከተባለ ማከለክቱል ጅን ለንሳ ላ ሊያብን አለ። ሰውንም ሆነ ጅኖችን እኔ ሊገዙኝ እንጂ ለሌላ አልፈጠርኳቸውም አለ። ሰው ልጅ ቆም ብላቸው አስቡ። ለምንድነው እዚህ ዓለም ያመጣኝ? አምላክ ዝም ብሎ በከንቱ አላመጣም ነው ሞባይል ሰርቶ፣ አንድ ሞባይል ባለቤት ዝም ብሎ በከንቱ አልሰራም። ዓላማ አለው ከበስተ ጀርባው። ለዚህ ዓላማው ሊውል ይገባል። መኪና ሰራ አንድ ሰው ዝም ብሎ ሰርቶ ሊያስቀምጠው ነው። ጥበብ አለ ከበስተ ጀርባው። ዓላማ አለው ሊያሽከረክረው ሊገለገልበት

እዚሙ ተሬት ነው የሚያስለክት ለ ዚናኝነከነፋይሸተን ሳሰብ ለ እና ከዚህ ህይወት እንዲህ አይነት ህይወት ውስጥ ያላችሁ ካላችሁ መጀመሪያ በእርግጠኝነት ሲቀርቧችሁ ጊዜ የሚቀርቧችሁ እንሰልምላችኋለን በሚል ነው። መቼም ሴት ልጅ ወንድ ልጅ ይዛ አትጀነጅንም። ነገር ግን ወንድ ልጅ ነው ቀርቦ የሚመጣው የዛን በሚመጣ ጊዜ እምነቷን በጣም ተጠብቃለች፣ ሴት ልጅ ጠንካራ ነበረች። ከጊዜ በኋላ ግን እሰልምልሻለሁ በሚል ይቀርቧቸዋል። ከዚያ የራሳቸውን ህይወት ከጀመሩ በኋላ አሁን እንደፈለግሽ ከፈለግሽ ሄጂ ከፈለግሽ ወደ እኔ ነኝ ይላታል። አንዳንዱ ሊያስገድዳት ሁሉ ይችላል፣ ካልሆነ እንለያያለን ይላታል። ከዚያ በኋላ እንዲህ አይነት ህይወት ውስጥ የማትፈልገው ህይወት ውስጥ እንድትገባ ትሆናለች። የወንድ ጓደኛ የያዛችሁ ካላችሁ የሌላም ለተከታይ ወንድም ሚሆን ሴት ልክ እንዲሁ ደግሞ ትዳር ውስጥ ያላችሁ ካላችሁ ወላ ላዝም የጀሃነም መንገድ ላይ ነው ያላቸው። አላህ ቃል በቃል የተናገረው እነዚህ ወደ ገሃነም እሳት ነው እየጠራቸው ያለውእና ተጠንቀቁ ተናግሯል። አላህ ስብሃነ ወተዓላ የካደን አካል የትዳር አጋር አድርጎ መያዝ በፍፁም አይፈቀድም። በዚህ ትዳር ውስጥ ያለ ሰው ካለ አላህን የሚያምንና አላህን የሚፈራ ከሆነ መውጣት አለበት። ዳዕዋ አድርግለት ከቻልሽ። አስመከሬው ስንኖር አስር ዓመታችን ነው የመጀመሪያ መንታ ልጆች እና አሁን ሁለተኛ ደግም ያለው ግን ልጆች የምንደነገርኩህ ነው ምንም እኔ እንትን ስለማልን አይሄዱም ቤተክርስቲያንም እና ጎረቤትም ምናምን ይገፋፋኛል፣ ለምንድን ነው የማትሄጂው? ምናምን ግን አልሄድም። በቃ ህጄ የሆን ቀን ራሱ ህጄ እንደዚህ ብለውኝ ምናምን ከመከሩ በኋላ ህጄ ስመጣ ራሴን ያመኛል። ግን እኔ መመለስ የምፈልገው ወደዚህ ወደ ነበርኩበት ነው። ግን የልጆች አባት ደግሞ በጣም ሲበዛ ጥሩ ሰው ነው እና እንዴት ስለየው እንደገና ደግሞ ወደ እኔም ለማምጣት ብሞክር እሺ የሚልም አይመስለኝም። እና ምንትነትርኛ ያላችሁ ነው

ነገ የተንሳ ይቀር ያለማንም ማስተርጓሚ አምላኩ አላህ ፊት ለፊት የሚያናግረው ቢሆን እንጂ አሉ ያቸው እና ስለዚህ የዛኔ ከፊት ቁመሽ አንተ ያላዘዝከኝን የትዳር ህይወት መስርቼ እየኖርኩ ነበረ ስትይ ጊዜ አቋምሽ ምን ይሆናል? ስለዚህ ከሞት በኋላ ያለውን ህይወት አስባችሁ ከፈጣሪ የፊት መቆም እንዳለ አስባችሁ የዛኔ የሚያስቀይም የሆነን ነገር ዛሬ ላይ አትስሩት እና እህት ከቸርች ዳዋ አድርጊለት፣ ምከሬው፣ አስመክሪ። ወደ ዲንሽ ተመለሽ፣ ወደ አላህ ተመለሽ፣ ወደ እስላም ተመለሽ። ልጆችሽንም በእስላም ላይ እንዲያድጉ አድርጊያቸው። መከረሾ፣ አስመከረሾ እንዲ ካለ ምንም አድርጊ አይቻልም ነው። የፈጣሪን ትእዛዝ የቀረሽችን ዘመንሽን ጠብቀሽ ኑሪያት። እስከ ዛሬውን ወደ አላህ ተውበት አድርጊ። አሁን ያለሽበት መንገድ ብትሞች ወላይ በጣም አደጋ ነው፣ በጃን መንገድ ላይ ነው ያለሽው ቀደም ጨመርን በኋላ አንድም ቀን ደስተኛ ሊያደርገኝ አልቻለም። እሱ ማለት ነው ሁልጊዜ ለመጣላት ሲሆን ጻብ ምናምን ይፈልግብኛል በማለት ነው ሁለት ልጅ ወልጅባታለሁ። ግን አንድም ነገር ሁሉ ባህሪ ማለት ነው ወጅ ማ ደስ የማያስፈስር ነገር ምንም ደስ የማያደርገኝ ነገር የለም። ግን ሁለት ልጅ ወልጅ ባታለሁ እንዴት ባደርገው ነው? ከሱ ንትን ይለ ከምን አንጻር ነው ደስተኛ ያላደረገሽ? የባልነት ሐቁን አይወጣም ነው ወይ ደስ ምንድን ነው ባል ለሚስቱ የደስታ ምንጭ መሆን አለበት ነብያችን ሰለላሁ አለይሂ ወሰለም ሀዲስ ላይ ሲናገሩ ኸይሩኩም ከሁላችሁም በላጭ ሰው ማለት ለሚስቱ ምርጥ የሆነ ሰው ነው ከሁላችሁም በላጭ ምርጥ ነው ብለው ተናገሩ ስለዚህ አንድ ሰው ከአላህ ዘንድ መልካም ሰው ተብሎ እንዲያዝ ከፈለገ ለሚስቱ መልካም ሆኖ መገኘት አለበት እንደ እስልምና ስለዚህ ይሄ ነው እና እንደ ባልሽ ለአንቺ መልካም ሆኖ ምርጥ ሆኖ የደስታ ምንጭሽ ሆኖ መገኘት እንዳለበትስ ነውና ያስተምረዋል እና ይህን ካላደረገ እንግዲህ መክረሹ አስመክረሹ፣ እንዲህ ካለ የዛኔ በሰላም መኖር ካልቻላቸው በሰላም መለየት፣ ወንድምነት ይቀጥላል ከዚያ በኋላ ኢስላማዊ ወንድምነት። ምሳኩም ቢመዕሩፍ አው ተስሪሁም ቢኢሕሳን አለ አላህ ሱብሓነሁ ወተዓላ። ሴቶችን ከቻላቸው በመልካም ያዟቸው፣ በመልካም ማትዟቸው ከሆነ እንዳትወዷቸው በሰላም ልቅቋቸው ብሏል። እሱማ የሆንለት ከሆነ ለሚስቱ ፍቅር መስጠት የማይችል ከሆነ እና እሷን በአግባቡ እንደ ባል ሆኖ ማስተዳደር የማይችል ከሆነ ኒካሀን ይዞ እሷን ሊያሰቃያት አይገባም። ይሄ ተገቢ አደለም። እሱ እወድሻለው ይለኛል፣ እወድሻለው፣ ያለ አንቺ መኖር አልችልም ይለኛል። ግን የሚሰራውም ነገር ከሰው ሲጨመረዱ በቃ የሆነ ብልግና ወንድሙ ሲመክረው አይሰማም፣ አባቱ ሲመክረው አይሰማም፣ እኔ ሲመክረው አይሰማም። አንቺ ለቤተሰቦች ኖሪ ለእኔ ብለሽ አትኖሪም። እኔ ልጆቼን ብዬ እሱም ብዬ ቤተሰብ ብዬ ግን ይኖራለሁ። ግን እሱ ለእኔ ብለሽ አትኖሪም። ቤተሰቦቹን ወደዋለሁ፣ ቤተሰቡንም እኔ ወዱኛል። ግን ከእኔና ከሱ መሰማማት አቅተን፣ ቀኝ ስለው ግራ ይለኛል፣ ግራ ስለው ቀኝ ይለኛል፣ ቀል ስለው ግራ ይለኛል። ግን መላ ጠፍቶኛል። አሁን ሲበዛብኝ ወላሂ ወደ አንተ